ችን መግለጽ ይቻላል፣ ማሳያዎችን ማንሳት እንችላለን። ምናልባት ጠቅለል ካሉ መረጃ ለመነሳት በኢሳቅም ጉዳይ ምናልባት እንደ አጋር እንደ የፖለቲካ ድርጅት አባል ምትለውም ነገር ካለ በልደቱም ጉዳይ ሀሳብ ካለ እነዚህ ላይ አጭር ሀሳብ ሰጥተ ያቶ ሽመልስ ንግግር አንድምታዎቹ እንዴት ተረዳችሁት የሚለው ድምጻችንን በጉልህ የሚያስደምጡ ነው። የቴክኒክ ሰዎቻችንም እንዴት አድማጭ ተመልካችም እንዲሁ ወንድም አገኝ መቼም በአይናችንን ጨፍነን በገለጥን ቁጥር እዚህ ሀገር ላይ የማይደመጥ የማይሰማ የማይሆን የማይታይ ነገር የለም። የአቶ ልደቱን እርግጥ በጣም እንደው ፐርፌክትሊ ከአዲስ ከአሜሪካ እዛው ካለ አየር እንትን ኤርፖርት ይመልሳቸዋል የሚል እንደው እንትን ባናስቀምጥም፣ ግን ይሄ ሊመጣ እንደሚችል እንደው በገደም ዳሜ ዝም ብለን እንትን እያደረግን ነበረ። ምናልባት ግን እንደው ሞር እያደላ የሚሆነው ሀገር ውስጥ ከገቡ በኋላ እንደው ብዙም ማፍታ ሳይወስድ እንትን ያደርጋቸዋል የሚል ነበር። አይ ቲንክ የአቶ ልደቱም ኤክስፔክቴሽን እሱ ነበር ይመስለኛል። ያው የአቡነ ጴጥሮስ ጣፈንታ ገጥሞታል። እሱም ብዙ አባታችን ያሳዝኑ ነበር። እሳቸውም በእውነት ለመናገር ያውም የሀገራቸውን ምድር ረግጠው እንደገና ያንን አጥር እንዳያልፉ ነው የተደረጉት። ያሳዝናል፣ በእውነት ለመናገር ያሳዝናል። ምልህ አንተም ከእሱ ጋር ያረካቸውን ቃለመጠይቆች እየሰማኋቸው ነበር እሱ ጫማ ውስጥ ሆነህ ለመረዳት ስታረግ የነበረውን ጥረት አይቻለሁ። ምን ያህል እሱ ቦታ ላይ ብትሆን ከአዲስ አበባ ደሴ፣ ከአዲስ አበባ ባህርዳር ወይ ደግሞ ወደ አምቦ ደርሶ ለመምጣት በምናደርገው መሳቀቅ ከዚህ በፊት ስሜት እነግራችኋለሁ። እና እንዴት አይነት የባዕድነት ስሜት እንደሚሰማኝ እነግራችኋለሁ። እና እንግዲህ ተመልከት ለሀገርህ እንትን ጓጉተህ በሀገርህ አየር መንገድ ትኬት ቆርጠህ እስከሚገባኝ ድረስ ዋጋው ጨመር ያለ ነው ከሌሎቹ አየር መንገዶች እና ነው ፌቨር አድርገህ ነው ያንን እንትን የምታደርገው። ቢኮዝ ብዙ ብዙ እንትኖች አሉት ብዙ ኩራቶች ብዙ እንትኖች አሉት። እና ያንን መርጠህ ደግሞ እንዲህ ያለ ስሜት ምን ያህል ሊሆን እንደሚችል ዝምብዬ ይገባኛል ደግሞ ሙሉ ጓዙን አላለም ይሄ ጓዙን ኢነሴንስ ልቡን ጠቅሎ ለመምጣት ቆርጦ ተነስቶ ነበር። እና በአንድ ቀን እንኳን ጉዞ ሲተጓጉል እንዴት እንደሚያበሳጭ ይታወቃል። እና አይደለም ሀገር አልባነት እንትን የምታደርግበት እና በሆነ ጎረምሶች አይ፣ ይሄ እንትን አይደለም ብለ እዛ ክርክር ስትገጥም መታ መታሰር ብዙ እኔ ነው ፕሪፈር አደርጋለሁ። ለምሳሌ እንደዛ እንትን ቢያደርግ ፕሪፈር አደርጋለሁ። ሀገሬ ላይ ባለ ስንቅ እያቀበሉኝ የሀገሬን ትኩሽሮ ፕሪፈር አረጋለሁ ሀገር አልባነት ከሚሰማህ፣ በሀገር ውስጥ ያው ማበድም በሀገር ያምራል እንደሚባለው ማለት ነው። እና ልብ ይነካል፣ ልብ ይነካል። አዝናለሁ ስላሉ ትውልደቱ ይህን አጋጣሚ ተጠቅሜ ስለደረሰበት ነገር በጣም አዝናለሁ። ይሄ ለማናችንም አናችን ላይ የተቃጣ ተደርጎ ነው መወሰድ ያለበት። የአንድ ልደቱ ምናምን አደለም። ይታወቃል። የአቶ ልደቱ አቋም ለአንተም በተደጋጋሚ ሲነግርህ እንደነበረው እንዲያውም ዓይንና ናጫ ሁሉ ሆኖ እንዲያውም በቅርብ ጊዜ እንዲያውም ጠንከር ያሉ ርክማን ሁሉ ሲደርስበት ሰምቻለሁኝ። እንደ ቀልድ ነው ያሉት፣ የምር ነው እያልኩኝ የሆነ ይህን ያህል ትውልድ ምናምን እያሉ እንትን ሲያደርጉ ትልልቅ ስም ያላቸው ሰዎች ይነው። እንግዲህ አሁን ካለው እንቅስቃሴ ጋር ምናምን በማያያዝ ይመስለኛልና ራሱን ያን ያህል ነጥሎ በሰላማዊ ትግል የቆረኩ ሰው ነኝ የሚል ሰው እንደዚህ አይነት የወርደት ስሜት እንዲሰማ ሀይ ነው አይደርስበትም። ብዙ ያሳለፈ ሰው ስለሆነ ግን ስለሱ በጣም አዝናለሁ። ግን የልደቱ ጉዳይ ብቻ ተደርጎ መወሰድ አለበት ብዬ አላምንም። ለዛ ነው እንደው በዚህ ላይ ትንሽ ጨመር አርጌ ባልፈ ብዬ ያሰብኩት። ዞሮ ዞሮ ግን መቼም እኛ ሀገር ሕግ ሰዎች ከሕግ በላይ ቢሆኑም ለሀገር ደግሞ ከሕግ በታች ያለባቸው ሀገራት አሉ። እናንተ የምትኖሩበትን ጨምሮ እሱም የተሳፈረበት ስቴትም ሀገርም ሰዎች ከሕግ በታች ናቸው እና በዚያ በዚያ መንገድ የሚያስተምር ነገር ያደርጋል የሚል ተስፋለኝ። ተስፋ ቆርጦም ከጉዞ እንደማይደናቀፍ ተስፋ አለኝ። ቸር እንዲገጥሞ በዚህ አጋጣሚ እመኛለሁኝ። ፋሲልም የተወሰኑ ምክሮችን ስትለግስ ሰምቻለሁ። ሚናቅ ሚናቅ ምክር አይመስለኝም። የጀማል ካሾጌን ምሳሌ እያነሳ አስታውሳለሁኝ። እነዚህንም ጨምሮ ዞሮ ዞሮ ጥንቃቄው እንደተጠበቀ ሆኖ ግን በሩቅም በወረቀት በሚደረግ እንትን ለሌሎቻችንም እንዲሆን ማድረግ ተገቢ ይመስለኛል። በነገር ላይ እዚህ ሀገር አሁን ከአቶ ልደቱ በፊት እንግዲህ ዛሬ ወር፣ የዛሬ ሁለት ወር፣ የዛሬ ሶስት ወር ዝም ብለህ አይደለም እንደው ይሄ ፖለቲካ ውስጥም ገባ ያለው የሚንደረደረውም ከዚህ አካዳሚክ አካባቢ ያለውም እንትን ስናወራ እግር ተሳስቶ እንዳትወጣ፣ አያስመልሱ ላያስመልሱ ይችላሉ፣ እንደ ቀልድ ማለት ነው። እንደዛ እንባባላለን እና እንዲ በዚህ ፍጥነት ቀልዶቻችን እውን እየሆኑ የድሮ የግሪክ እንትን ሚቴዎሎጂ ምናምናምናም ተብሎ የሆነ ምናምን ተብሎ እንደዚህ ምስክባቸው ምናምን የነበሩ የሚመስሉ አሁን ደግሞ እውን እየሆኑ ስታይ በእውነት ያስደንቃል። እኔ ሕወሓት ይሄን እንዳረገ እርግጠኛ አይደለሁም። ደርግም ያን እንዳረገ እርግጠኛ አይደለሁም። ይሄ በጣም በጣም በጣም አሳዛኝ ነው። በድጋሚ እንግዲህ ነገሩ እንዳሳዝነኝ ለመግለጥ እና መልካሙ እንዲገጥመው ለመመኘት በተጨማሪም ደግሞ በሚያስተምር መልኩ ይቋጨዋል የሚል ተስፋ በማድረግ እና ለመመለስ ተስፋ እንዳይቆርጥ እንደው የልጅነቴን ጠቆም ለማድረግ አስቤ ነው። ኢስሐቅ ኢስሐቅ መቼም ይገርመኛል የዚህ ልጅ እንትን በወጣ በገባ ቁጥር ኦልሞስት እስር ቤት እንደ እንትኖ የሆነ ልጅ ነው። ጠንካራ ልጅ ነው። በጣም ጠንካራ ልጅ ነው። በፊት በእንደ ባለፍ ገደብ ነበር የማውቀው። በተለይ ሀፓ ከገባ በኋላ ግን በቅርበት ስለ ጠባዩም ስለ የትግል ፍላጎቱ እና ኢቨን ፍሉዌንሲው ሀገራዊ ስሜቱ ምናምን አይቼዋለሁ። ከዛ በዚህ በጊዜያዊ አስተዳደር ውስጥ ገብቶ መሳደዶች ደርሰውበት እንትን አድርጎ ነው የመጣው። ግን ተመልሶ ትግራይ ሄዶ በፍቅር በጣም በደስታ እና እዛም ያለው ማህበረሰብ ሳይከፋበት እንደተቀበለው አይቻሉ በእውነቱ። እና እንዲህ አይነት ወጣቶች ተስፋ የሚደረግባቸው ልጆች፣ ድንበር ተሻጋሪ የሆኑ አንዱን ከሌላኛው ሊያስተሳስሩ የሚችሉ ገመድ ገመድ የገመድነት እንትን ያላቸው እና እንደዚህ አይነት ልጆች ምልህ እንግዲህ አይቸዋለሁ። መግለጫዎችን ሰጥተዋል በአዲስ አበባ ኮሚቴ እና በበጋ ሆነው በጋዩ ላይ አብርሃም ጋሆን ነው። እንትኑን የሚያውቅ ልጅ ነው። መስመሩን የሚያውቅ ልጅ ነው። ያውቃል ኤክዛክትሊ ምን መንካት እንዳለበት እና እንደሌለበት የሚያውቅ ልጅ ነው። እንደዚህ በቃ ጣድፎ በቃ ሳይነጋ እንትን አድርጎ እንደገና አዋርዶ ኤግዛክት ላይ አሁን የት እንዳለ ራሱ እስከ ቅርብ ሰዓት ቼክ እያረኩኝ ነበር። አላወቅንም በእውነቱ። እና ያሳዝንሃል፣ በጣም ያሳዝንሃል። በጣም ቢያንስ ለምሳሌ እንዳልኩ አሁን እኛ ሀገር ለእናንተ ይሄኛው ትንሽ አስቅኝ ሊሆን ይችላል እና ፎርማሊ ቤትህ መጥቶ በምታቀው በፌዴራል ፖሊስ በሚባል ወይም በአዲስ አበባ ፖሊስ ኦር በሌላ በሚታወቅ ፖሊስ ወይም ሌላም የጸጥታ ኃይል ተይዘህ በክብር መታሰር እያወቀው መቶ አንድ ከመቶ ንጽሕና ያህል እያወቀው ተይዘህ መታሰር ይሄ ብርቅ ነው። በቃ በጣም ጥሩ እጣ ነው። እኛ ሀገር ለእናንተ ፈገግ ሊያሰኛችሁ ይችላል። አይነው ጥሩ እጣ ነው፣ ከዛ የከፋው እንዳይደርስብህ እንትን አሁን ሳቅ አሁን አሁን እዚህ በቆምኩበት ቦታ ሆኜ እንትን የማደርገው የታሰረበትን ቦታ ብናውቅ ያን ያህል ለምሳሌ እዚህ ቦታ ነው ያለው እዚህ ቦታ እንትን አድርጎ ዘመድ ሊጠይቀው ይችላል። ኦር እንደዚህ ቢባል በቃ